እንግዲህ ሀገር ከቤተሰብ ጀምራል። ቤተሰብ ደግሞ ከልጆች አስተዳደግ ይጀምራል። ይህ የሀገር መሰረት የሆነውን የልጆች አስተዳደግ ከባህል ከእምነት፣ እንዲሁም ከታሪክ አንጻር ሰፋ ባለመልኩ እንቃኛለን። አብሮነታቸው አይለየ መዝሙረኛው ቅዱስ ዕለት እንግዲህ በመዝሙር 127 ቁጥር 3 ላይ ልጆች የእግዚአብሔር ስጦታዎች ናቸው የሆድን ፍሬ ከእግዚአብሔር ዘንድ ነው ይላል። ስለዚህ ልጅ የእግዚአብሔር ስጦታ ነው የሚለው በጣም ሚዛን የሚደፋ አውድ ነው ስልጣኔ ወደዚህ ነው ወይ የሚመራ እኔ ስልጣኔ ነው ብኛን ውስጫው ምክንያቱም መሰልጠንና መሰይጠን ይለያያል አሁን እሱን የተምታታ እውነት በሰው ፊት ስለ ልጅ መመስከር ትችላለህ ስለ ልጆች ሲነሳ እኮ ሹልክ ብለው የሚወጡ እናትና አባቶች ለምን ስለ እነሱም ልጅ መነሳቱ የከሌሉ ባለጌ ነው ሲባል አለ መስማት አሁን የፈለገ ልጅ አስቸጋሪ ቢሆን ሌባ ልጇን እናት ልታው የማትችለው እናት ስለሆነች አስቸጋሪ ልጁን አባት ሊተው የማይችሉ አባት ስለሆነ፣ ለምን ያ ይሆናል? ለምን ልጆቻችን ላይ አንሰራ? ምንድን ነው ያቃት ባህል አለን። እስኪ ወደኋላ እኛ ያደግንበትን እ ሩቅ ሜዳ ያስፈልግነ እኛ እኮ እኛነታችንን ካጣን ሰላሳ ዓመት ቢሆን ስንት ሺህ ዓመት ሲኖረች ነች ኢትዮጵያ። እኛ እትብታችን አሜሪካ የተቀበረ ይመስል ስለ አሜሪካ ነው የምናየው። እኛ እትብታችን አረብ ሀገር የተቀበረ ይመስል ስለ አረብ ሀገር ነው ልባችን ሁሉ ያለው እዛ። የጉልቻ መቀያየር ወጥ አያጣፍጥም ይላሉ። እናተ አንተ አንተ ነህ አንቺ አንቺ ነሽ። እዛ ስለሄድሽ አደለም። ለምን በሰላም ሀገራችን ላይ ያለ እኛ ኮ ሀብት አደለም ያጣ፣ ፍቅር ነው ያጣ ሰላም ያጣ እሱም። ሌላ ጥቃት አልመጣብን፣ ራሳችን በራሳችን የራሳችን ልጆች ያሳደግንበት መንገድ፣ ሰለጠንም ብለን የገባንበት ፖለቲካ ምንም ጥቅም ለማናገኝበት ፖለቲካ ምንም፣ ከራሱ ከፖለቲከኛ ውጭ ማንም የተጠቀመ የለም ከዚህ ፖለቲካ። እኛ ግን ይህን የማይረባ ፖለቲካቸውን እርስ በርስ እንደባድባለን፣ እርስ በርስ እንተራረዳለን፣ እርስ በርስ እንገዳለን። ምንድን ያገኘ ነው? እዛ ጋር አንድ ሰው ስገድል ምንድን ያገኘ? እያንዳንዱ የምታዩት ፖለቲከኛ ልጆቹ ውጪ ናቸው። የኔና የናንተ ልጆች ነው እዚህ የሚያታኩት ማለት ነው። ያቱ እሱ ምንም ሚጎልበት ነገር የለም። እኛ ተገዳድለን ስልጣኑ ከያዘው በኋላ ምን አያውቀንም። ልጆቹን እዛ ውጪ ያስተምራል፣ ደህና ትምህርት ቤት፣ ደህና ዩኒቨርስቲ ያስተምራል። እኛስ ይሄው ምንበላው እንኳን አተ ምን ማረው ሲል ምን በላው አንዴት ዳቦ አራብን እንኖራለን። የፈለጉትን ጭነውብን፣ ምክንያቱም በቃ ተሸካ ተቀባይ ነን፣ ሰጭ መሆን አልቻልንም። እኛንን ሀሳብ ለእነሱ መስጠት የነበረ ፖለቲከኞች ብለን አስቀመጥናቸው። አሁን ግን እነሱ ናቸው የሚሰጡት። አይ አነገስናቸው ከፈጣሪ በላይ ነው። እነሱን አነገስ ግደል ሲሉ ትገኛለህ ረድ ሲሉ ታርዳለ አፈናቅል ሲሉ ታፈናቅላለ ቀማ ሲሉ ትቀማለ። ግደል ብሎ የግደል ግበትን ዋጋ እንኳን ሰ በቃ መጫወቻ አድርገው እና አይ በቃም ወይ አንድ ትውልድ አጣ። ባህልና እምነታችንን ትተን እንደ ባህላችን መሰረት እናሳድግ ኖሮ እዚጋ ስለ ጣኔው እየመጣ ነበር። በጣም ብዙ ስማርት የሆኑ ልጆችን አሁን የምናያቸው ጥቂቶች ልጆች ብዙ አድርገ ማፍራት በጣም ብዙ አድርገ የትኛው ልጅ ነው አሁን ትልቅ ሰው ሲመጣ ተነስቶ ቆሞ የሚያሳልፍ? እኛ እኮ ስናደግ እንግዲህ እችን ሰላሳ ምናምን ዓመት ነው፣ እኛ ስናደግ ትልቅ ሰው እኛ ከምንጫወትበት በምንጫወትበት መንገድ ላይ ሲመጣ ቆመን ነው የምናሳልፍ። ቆመን ተባረኩ ልጆች ደነዋላችሁ ሲሉን እግዚአብሔር ይመስገን ደነዋሉ ብለን ሸክም የያዙ ሸክማቸውን ተቀብለን በራቸው ላይ አድርሰን መርቀው ነው አሁን፣ ያንተ ልጅ እንደዚህ ያደርጋለሁ ይል፣ ያንቺ ልጅስ እንደዚህ ያደርጋለሁ ይከብዳል፣ አይደለ አያደርግ ለምን እንደዛ እንዲያደርግ አይደለም እያሳደግን ያለ ነው አይደለም? የሌላ ሰው ሸክም ተቀብሎ እቤታቸው ያደርስና አንተ ያስከውን ሸክም ወይም አንቺ ያሽውን ሸክም እንኳን ተቀብሎ እቤት ሻደርሶ ልሽ ለምን ያሳደግሽበት መንገድ ያሳደግክበት መንገድ ልጁ ምንም ጥፋት የለበትም። ለዚህ ሁሉ ተጠያቂ ወላጅ አላሳየናቸው ቀድመን መንገዱን የምናውቀው እኛ ነን። ቀድመን የምናውቀው መንገድ ካላሳየናቸው። በምንድናውቀው መሄዱበት በራሳቸው መንገድ ነው የሚሄዱ። ቴክኖሎጂ አግዟቸዋል። ስልካቸው ላይ ተጥደው ይውላሉ። ሲመጡ ቴሌቪዥን ላይ ይጣዳሉ። እዛ ቲቪ ላይ ያሉት ያዩትን ኑሮ ለመኖር ይሞክራሉ። ምክንያቱም የሚያስቀምጥንባቸው ነገር የለም። የሰው ልጅ የሚኖረው እስከ አስራ ምናምን አመቱ የጫነውን ነው ይባላል። ሴቪ ያደረገውን ምክንያቱም ባዶ ንጹህ ወረቀት ሆኖ እስከ አስራ ምናምን ዓመት ድረስ የጫነውን ህይወቱ ሙሉ ይኖረዋል ስለዚህኛ እዚያ ጊዜ ልጆቻችን የት ነው? አራት ዓመት ሲሞላው አጸደ ሕፃናት እንጥለዋለን ወስደን። አአፕል ይላል ዣዣለጠ እያለ ይኖራል። ለጠ ብለው የጀምር ነው እናትና አባቱን የሚዠለጥ ልጅ እናሳድግ። አሁን ወላጅ እያሰበ ያለው ልጁን ስላበላ ስላጠጣ ትምህርት ቤት ስላስገባ ተወጥቷል፣ በቃ እሱ በሚያስበው ድርሻውን ተወጥቷል። ይህ አደለም፣ ገና ብዙ ይጠበቅባል። እዛ ከማስገባት በፊት የጥበብ ሁሉ መጀመሪያ ምን እንደሆነ ልትነግረው ወደ ጥበብ ነው የላከው አለ ትምህርት ቤት የላከው ወደ ጥበብ ነው ጥበብን እንዲያውቅ ግን የዛ ሁሉ ጥበብ መጀመሪያ አንድ ነገር እንዳለ ረስተዋል አልነገርከው እንደውም አንድ ሰው ምን አለ በጣም ደስ የሚል አባባል አባት ከመሆኔ በፊት ይሄ ቃል እንደገባህ ራሱ ካንተ መስፋት ፈልጋለ አባት ከመሆኔ በፊት እግዚአብሔር ሊተወኝ እንደማይፈልግ አስብ ነበር አለ አባት ከመሆኔ በፊት እግዚአብሔር ሊተወኝ እንደማይፈልግ አስብ ነበር። አባት ከሆንኩ በኋላ ግን ሊተወኝ እንደማይችል አወቅገብቷል አሳቡ ምን ማለት ነው? ምክንያቱም የጥበብ ሁሉ መጀመሪያ ፈጣሪ መፍራት እግዚአብሔርን መፍራት ነው። በሱ ይጀምራል። በሱ ክፍት ታደረግለታለች። የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው። ፈጣሪን ሲፈራ ጥበብ ሁሉ እንደሚገለጽለት ሁሉንም ነገር ማወቅ እንደሚችል ያንን ጥበብ ሁሉ ሲያደርግ ፈጣሪን በማሰብ እንደሆነ ተነግረዋል። ብዙ ጥበቦች ወደ ገደል ይከተለዋል፣ ከዛ ታድነዋል። የሚያየው ነገር አሁን ይሄ ቲቪም ላይ ብለው ሶሻል ሚዲያ ላይ የሚያየው ነገር የጥበብ ውጤት ነው አይደለም? መጀመሪያው ግን ፈጣሪን መፍራት ነው ስትለው፣ መጥፎ ነገር ያደርግ ይይዘዋል። በቃ ይህ ጥበብ ሁሉ የተገኘው ፈጣሪን በመፍራት ውስጥ ነው። ጥበቦች ማስጌድ ያለብኝ፣ ስለዚህ የሚገለውን አይቶ ልግደል አይልም። የሚዘርፈውን አይቶ ልዝረፍ አይልም። ምክንያቱም ልጆቻችን ምን እያልናቸው አይደለም ያስተማርናቸው አይደለም መሰረት እየሰጠቸው ገና ሲወለዱ እንደተባለው ዕቃ ይስበር ያልነው ልጅ ብርጭቆ ይሰብራል። ተው ተው በቃ ካልነው፣ ነገ ሌላ ተለቅ ያለ ዕቃ ይሰብራል። ነገ ወዲያ ወጥቶ አባቱ ያስቀመጠውን ያቆመው መኪና ይሰብራል። እንዲህ እያለ እሱም ሳይማር እሱ ተሰብሮ ይቀራል፣ ወይም እሷ ተሰብራ ትቀራለች ማለት ነው። ሶሻል ሚዲያው ምንም አላደረገም፣ እኛ የምንጠቀምበት መንገድ ነው። እኛ እንዴት ነው የምንረዳው የሚለው ነው እንጂ ለመልካም ማዋል ይቻላል። ሶሻል ሚዲያ ህዝብ ሰብስበህ ትልቅ አዳራሽ ውስጥ ና ተማር እንዳትለው፣ ዛሬ ጊዜ ለማድ ስልኩ ላይ ማስተማር ትችላለህ። ልክ እንደዚህ በስልኩ እቤቱ መድረስ ትችላለህ። እቤቱ ቁጭ ብሎ ተወቅሰዋል እያንዳንዱን ቤት ማንቋቋት አይጠ በራሱ በገዛው ስልክ ትወቅሰዋለህ፣ ከእንቅልፎ ትቀሰቅሰዋለህ። ተኝታሃል፣ ይሄ አይደለም ኢትዮጵያዊ ስነ ምግባር፣ ይሄ አይደለም ትለዋለህ። ሶሻል ሚዲያ እንግዲህ ይሆና እንደዚህ ትጠቀምበታለህ። ሀገር ለማፍረስም አንድ ቀን ይበቃል፣ ለመገንባት ብዙ ቀን ይፈጃል ተናጋለ። ስለዚህ ሶሻል ሚዲያው አይደለም እኛነት ያለ እኛን አስተሳሰባችን ነው። ሳንሰለጥን የሰለጠንን መሰለን። እንዴት ሰው በመሰለኝ የሆነ አንድ ልጅ ተነስተህ አስራሁለተኛ ክፍልም በለው ከዛ በታችም በለው እዚህ ትምህርት ቤት የምትመጣው ለምንድን ነው ብትለው፣ ልማር ይላል። ለምንድን ነው የምትማረው ብትለው እኮ መልሱን አያውቀው። እንዴት እንዲህ ብሎ ይጠይቀኛል፣ እብድ ነው ነው የሚል ምክንያቱም፣ ለምን እንኳን እንደሚማር አያውቀው። ለዛ ነው እኮ ተመልሶ ያን ትምህርት ቤት የሚያፈርስ። ለምን እንደሚማር አንተ ለመንገድ ያለ የምትማረው ራስህን ለመለወጥ ነው፣ ለማደግ፣ የተሻለ ኑሮ ለመኖር የተሻለ ቦታ ለመገኘት ነው የምትማረው ለእኔ አይደለም ብለ ነገር ለአንተ እኮ ይመስለዋል ልጅ ሲማር ለአንቺ ይመስለዋል እኮ ልጅ ሲማር ለራሱ መሆኑን አልነገርነውም ምክንያቱም ከልጃችን ጎን አይደለንም እኛ አይደለንም ልጆቻችንን እኮ በቃ ወለድን ተ መውለድ ደግሞ እንስሳም ይወልዳል አራዊትም ይወልዳል ወልዶ ግን ጡርት እስኪ ተው ብቻ ነው አብረው ከዛ በኋላ ይተዋቸዋል እንደፈለጉ ይደጉ እንደፈለጉ ያድጋሉ እኛ እንደዛ ነን ወይ እኛ እኮ እንደዛ አይደለም እኛ እኮ ሁሉን እንድንገዛ የተፈጠርን በፈጣሪ አምሳል የተፈጠርን በጣም የተለየ ነን እኮ ከፍጥረት ሁሉ። ለምን እናነግሩት የሰው ልጅ ከሁሉ የተለየ ነው። አንድ ሰው ገደልክ ማለት ከፈጣሪ የተጣላ ማለት ነው ብላችሁ እኮ ለልጃችሁ ብትነግሩት ያ ልጅ አያደረገው። ምክንያቱም ስትጀምሩ ምን ብላችሁ ጀምራችኋል? ትምህርት ቤት ስታስገቡት የጥበብ ሁሉ መጀመሪያ ፈጣሪ መፍራት ነው ብላችሁ። እኔ ድሮ ስማር ትምህርት ቤት ይበር እሱ ነበር የተጻፈው። ስንገባ ልክ ስንገባ ትልቅ ግርግዳ አለ፣ የቢሮ የመምህራን ቢሮ ማለት። ግርግዳው ላይ የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው፣ ፈጣሪ መፍራት ነው። መጀመሪያ እሱ ነው ማለት ነው። እንደገባው ጭንቅላት የሚያርፈው እሱ ላይ ነው። አይን የሚያርፈው እንደገባው የሆነ ነገር ላይ ያርፋል፣ አንድ ጥቅስ ላይ ያርፋል። በየቀኑ ያንበር ስገባ አይሆንም፣ በየቀኑ ስገባ እሱ ነው የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው።

አንተ ሳቅ ያለ ተቀመጥ ሲሉ እኔን ያሉኝ ይመስል እንደዚህ ታነጽነት። ስለዚህ ትምህርት ቤት አጥርቃ ስንደርስ ቀናል እንገባ እንቆማለን። ኢትዮጵያን ማያውቋት አሁን ከ30 ዓመት በታች ያሉ ያሉ ወጣቶች ለምን? በእናንተ ጥፋት፣ በእኔ ጥፋት። እኔ ልጄን ስለ ኢትዮጵያ ካልነገርኩት የኛ ባህል እኔ ጋር ብቻ ይገራል። ማሚያ ስለ ትምህርት ቤት ሳስብ ሶስት ነገሮች በጣም አስባለሁ። ስለ ትምህርት ቤት ሳስብ ከመምህራን ጋር የነበረን ከበሬታ የነበረን ግንኙነት የአባትና የልጅ ነው። አሁን ያ አለ ወይ? ነው መምህራን እንዴት ያዩታል? አሁን ያለው የልጅ አስተዳደግ እንግዲህ ከኛ በላይ ልጆቻችን እነሱ ጋር ነው። እኔ ደግሞ ፈጣሪ ይመስገን የትኛውን ፖለቲከኛ አባል አይደለም፣ የትኛውን ፖለቲካ አባል አይደለሁም፣ የትኛውን ብሔር አባል አይደለም። እኔ እኔ ኔ በፈጣሪ ምሳሌ የተፈጠርኩ አንድ ነገር ግን ጠይቃችኋለሁ። የአዳምን ወይም የአደምን ብሔር ከነገራችሁኝ እሱ ብሔር ላይ ያቱ ብቻ እነዚህ ከመቀር ከናንተ ተነጥዬ ንገሙ የአዳምን ወይም የአደምን ብሔር ነገር እሱ ጋር ሄዳለሁ፣ መነሻው እሱ ስለሆነ ከዛ ውጭ ግን የትኛውን ብሔር ጋር ሊ አንዱ ጋር አይደለም። ያንተ ብሔር ነው ተብሎ የተሰጠ ቋንቋ ቋንቋ መግባቢያ ነው እንጂ መለያ አይደለም። ቋንቋ መግባቢያ ብቻ ነው። ከመግባባት የዘለለ ምን አገኘ ተጫረስክበት? የስንቱን እናቶች እንባፈሰስክ እንጂ የስንቱን አባት እንባ አፈሰስክኝ ደም አፈሰስክኝ። ምንም ያገኘበት የለም። ቋንቋ አንተ እንግሊዘኛ ብትችል እንግሊዘኛችን የተበጣጠሰች እንግሊዘኛ ስለተናገር ብሄር ፈረንጅ ነው እንግሊዝ ነው ልንልህ ነው? እዚች ፖለቲከኞቻችን የፈጠሯት ናቸው። ቋንቋ ግን ዓለም አቀፍ መግባቢያ ነው እንጂ መበታተኛ መጨፋጨፊያ አይደለም፣ መሆንም የለበት። ስትወጣ እኮ ከኢትዮጵያ ወጣ አካል ድንበሯ በኦሮሞነት ማንም አያገኝ፣ በአማራነት ማንም አያገኝ በትግራይነት ማናቅ ኢትዮጵያዊ ነው የምትል ጥቅል ስም አለ። መቅደም ያለበት እሱ ነው እንጂ እቺ ሰዎች የሰጡ አይደለም። እሱን ቶ ይህ ያለፈበት ይሁን ነው አለፈ። ብሔር አለፈበት፣ ፖለቲካ አለፈበት። የመጨፋጨፉ ይሁን ገና ፖለቲካ ኖሮን እኮ መብቱ የኛ ሆኖ የመራጮች ሆኖ መሾም ብንችል ምርጫው ከመደረጉ በፊት አንድ አመት ይሆናል። አሁን ቀጣይ ኔክስት ይር ምርጫ አለ። ስንት ሰው እንደሚያልቅ ፈጣሪ ነው የሚያውቀው። ፖለቲከኞቻችን ስንት ሰው ሊጨርሱ እንደተነሰሱ እኔ አላውቅም። ፖለቲከኞቻችን ናቸው። አንተ ምን የማታውቀው ትጋደላለህ። የተመቸነን ለጥፋት ልማት፣ ቦታ ነው የማንገኘው። ይህን ያውቁት አለሱ የሰውን ስስብልት ያውቁታል።